ሰላም ሰላም ሰላም፣ ጤና ይስጥልኝ። ውድና የተወደዳችሁ ነው የተከበራችሁ ውድ ቤተሰቦቻችን የፈንዲሻ ፋሚሊዎች እንዴት ናችሁ? ማናችሁ? እኔ እን አለ እስገር ስገን ክብርስ ለጌታ በጣም ደህና ነኝ። ሰላማችሁ እየበዛ ይሁንላችሁ። ትላንትና ለምን ከትላንት ጀምሮ ትክክል አይደለሁም፣ የሰማን ነገር ያየን ነገር ከባድ ጉዳይ ስለሆነ ቲክቶክ ላይ ገብቼ ሰው መወሰድም ማጫወትም ማወራትም ያልፈለኩኝ በጣም ከባድ ጉዳይ አጋጥሞን ነው እና ትላንትና ራሱ ቪዲዮ ራሱ በቂቱ በጣም ባላዩም፣ በእውነት በአንድ ስልኩ እያሉ በአንድ ስልክ እየሰራው ነበርኩኝ። በጣም ጭንቀት ውስጥ ነበረን። እሱ ምንድን ነው ካላችሁ ሚዲያ ላይ እየተሽከረከረ አይታቸዋል ብዬ ተስፋ አደርጋለሁ። ያየ ሰው አይተዋል፣ ብዙ ሰው ብዙ ቦታ ደርሷል፣ እስከ ህግ ድረስ ሄደዋል። አንድ እህታችን የገዛ ወንድሟ ያው የገዛ ወንድሙ ማለት ይችላሉ፣ የገዛ ወንድሞ ነው ደብድቧት፣ ደፍሯት፣ ጉዳት አድርሷት አሁን ሆስፒታል አለችው። በጣም ከባድ ጉዳይ ነው። ሆስፒታል ናያላችው አለችው እና ሶ በጣም እንደው አሁን ዛሬ ደሞሎ ደውለን ጠይቀናል። አሁን ራሱ ከናጋ ደውዬ ጠይቀ ነበርኩኝ። የምር የምር በጣም ነፍስ ጉዳይ ነው። ጎማ ስር ገብታለች አሉ፣ ጎማ ስር ገብታለች መትረፉ አስጊ ነው። በቃ በጣም ያስፈራራል። ፈጣሪ እንግዲህ ድረት ብዬ ተስፋ አደርጋሉ፣ ጸሎት አደርጋሉ። ልጁ ደግሞ እሷ እንደዚህ ጉዳት አድርሶ በኋላ ቲኬት ቆርጦ ሊወጣ ነበረ። ትላንትና ቲኬት ቆርጦ ዛሬ ሁለት ከተኩል ማለት ስምን ከተኩል ወጣ ነበረ ኤርፖርት ላይ ይያዘ ብሎ በኤርፖርት በየቦታ ለፖሊሶች ተደውሎ ያው በህግ ቁጥጥር ስር ውሏል። ም ደግሞ እንዳይ ወጣ ተደርጓል። ኢማራት ውስጥ ምንም ተንኮል ሰርቶ ምንም ጥፋት ሰርቶ ምንም አስገራምን ነገር ሰርቶ ምንም ስህተት ሰርቶ ኢማራት ውስጥ የሚያመልጥ ቦታ የለም። ኢትዮጵያ ሊገባ ነበረ። በእኛ ርብር፣ በእኛ ስልክ መደወል፣ በእኛ ሩጫ ምክንያት ፈጣሪ እንግዲህ እሱን አጋልጦ እሱን አጋልጦ ዛሬ ለህግ ተቀርቧል። አሁን በፖሊሲ እጅን አለው ይህ ማመሰግን ወደለው ህዝብ በጣም ተበራርብሯል። አማርኛ ራሱ ጠፋብኝ። አማርኛ ራሱ ተጠፋብኝ። ህዝብ በጣም ተረባርቦ እነ ሳሜ እነ ማን ነበረ ሲሙ ማን እነ ታሜ እነ ሳራ እነ ሜሲ ብርጅንት በጣም በጣም በጣም ታዋቂ ታዋቂ ሰው ተራርጦ ምን ብሎ ተደውሎ እሱን ለህግ ተቀርቧል። አሁን እሱ የፖሊሲ እጅን አለው። ሁለተኛ ደግሞ ልጅቷ ሆስፒታል ገብታለች። በጣም ከባድ ጉዳይ ሆኗታል። ልጅቷ ጋና ደግሞ ያልተነካች ድንግልናት ተብሏል ሆስፒታል ላይ። አሁን እንግዲህ ጉዳይ ተይዟል። ሁለተኛ ደግሞ ህግም ተይዟል። ምርመራው እንግዲህ ምን እንደሆነ እንግዲህ በጣም አስጊ ነገር ነው። ልጅቷ አሁን በጣም በጣም ከትላንትና ብሶባት፣ ከትላንትና የባሰ ሆነ። ጎማ ገብታ ጎማ በጣም ጥበቃ ምንድ ነው የሚባለው እዛ ስር ገብታለች። በጣም ነፍስ ህይወቱ ነፍሱ ማተረፎ ፈጣሪ ነው የሚያውቀው፣ እኛ ምንም አናቅም ማለት ወዳለሁ። ፈጣሪ እንግዲህ በየ ቦታችን ያላችሁላችሁን ጸሎታ አርጉ። በእውነት በእውነት ጸሎታ አርጉ። ይሄታችን ናት፣ በጣም የምንወድ ልጅ ናት። ሚሚም ነው የምትባለው። በጣም የሚወዳት በጣም የሚቀራርባት በጣም ነፍስ ልጅ ነበረች። እንደዚህ የነገር ይጋጥማል ብሎ ማንም አላሰበም፣ ማንም አልገመተም።

የትም አይሄዱም የት አባት የላቸው፣ ደግሞ እናንተ ደግሞ ቡሩካ እንኳን ማይጃ አለው፣ ቡሩካ ማይጃ አለው፣ መግቢያ አለው። አንተ የት ሄርከው ቡታጅራ ታክሲ

ደሞ አስተያየቷ መሳሟ ራሱ አባባማች ምንድና አሸንጉቶ ትቅርና ራሱ አንት ጥቅል ዳርገ የሰጠ ወረቃቱ ረሶ ሸተታት ተሳይልም፣ የሰው ልጅ ፍቅር ይስጠው። የሰው ልጅ ፈጣሪ ፍቅር ይስጠው። በቃ የዘውትን ምኞቴ ነው። ለሰው ልጅ ፈጣሪ ጥሎ ማይጥል ጌታ ፍቅር ይስጠው። ፍቅር ያለው ሰው እኮ የትም አይወርቅም። ፍቅር ያለው ሰው የትም የትም አይወርቅም። መውርቅ ያለው እኔ ብሩካ በጣም ነው የምናመሰግነው፣ የኔ ወንድም በእውነት በእውነት በእውነት በእውነት ኑርል፣ እንደ ንጉስ ኑርል። ነኛስ ምንም ነገር አትሆንብን። በጣም በጣም ነው ደስ የሚለው፣ ሶ አነጋገሩ፣ አስተያየቱ፣ የሴት ልጅ ያለው አክብሮት፣ ለሴት ልጅ ያለው ስፐርት። እንዴት አባት ማን ያሳደገ? ምን አይነት ጨዋ እናትን አንተ ያሳደገችው። ምን አይነት ጨዋ ቤተሰብን አንተን ያሳደገ ለሴት ልጅ ያለው ክብር የሰው ልጅ ያለው አመለካከት ለሴት ያለው ጉድለቱን ትሞላለክ። ለምን ሴቷ አንድ በኩል ከጎደለች፣ አንተ ደግሞ በዛ ቦታ ደግሞ ሽፈን ታደርጋለክ። አልቅሳ ከመጣች አስታስቃለክ። አዝና ከመጣች ታስደስታለክ። ከፍታ ከመጣች የነንቺ ክፋት የኔ ይሁን ብለህ ለአንተ ቀይረህ ያንተ ደስታ ለእሷ ታስተላልፋለክ። ምን አይነት ጨዋ እናት ምን አይነት ቤተሰብን አንተን አሳደገ እንደው ኖርል እውነት እውነት እውነት። አንተ እምነተኛ ሰው ነግ አንደኛ፣ እምነተኛ ሰው ነግ ሁለተኛ፣ አይምሮ ያለ ሰው ነግ ሶስተኛ። ደግሞ የሰው ልጅ የሴት ልጅ ያለው ኤስፐርት መቶ በመቶ እስከ ፉል በቃ ፉል። ለምን ሰው ልጅ መዛንነት ታቃለ ማለት ነው አመዝንህ ታቃለክ ማለት ነው። የሰው ልጅ አማራው ምን ይላል ከፍትፍቱ ፊቱ ይላል። አማራው ሲተረት መቼም አማራ ባልሆንም እንደ እናንተ እኔ አማራ ባልሆንም፣ አማርኛ ደግሞ በጣም ባልችልም፣ አማራው ምን ይላል ከፍትፍቱ ፊቱ ይላል። ኦፍ ኮርስ የሰው ልጅ ዋናው ፊቱ ነው። የሰው ልጅ ማነው ነው አስተያየቱ ነው። የሰው ልጅ ማን ነው አነጋገሩ ነው። አንወዝ በጣም ደስ የሚል ስራ ትላንትና ሰሩ። በዛው በጣም በጣም በጣም አስገራሚ ስራ ትላንትና ሰራ ማለት ነው። በጣም ደስ ብሎኛል፣ ነገር ግን አንድ ስንዴ ውስጥ ምንድነ ማይጠፋሉ? ስንዴ ውስጥ ምንድነ ማይጠፋሉ? እንደዛ ስንዴ ውስጥ ዘርዶ አይጠፋም። ስንዴ ውስጥ ዘርዶ እንደማይጠፋ ከእናንተ መሃል ያለው ዘርዶ ይሄ ሰውየ ቢወጣ ኖሮ ደስተኛ ናይ። ይሄ እንደ ሁለተኛ አበጋዝ ከእናንተ መሃል ቢወጣ ደስተኛ ናይ። ለምን በቂና ተንጨረጨር? ትለንትና አንተ የሰጠ ለሶ ስጦታ ተንጨረጨር አስር ጊዜ አንተ ያያል አይተክነው ወይ ማስለክነው ወይ ብሎ ተንጨረጨረ። ለምን በቅናት መንገድ በቅናት መንፈስ ለእኔ ያለው ቦታ ለምን ለሱ ትሰጣለች? ወይም ደሞ አንተ ነክ በአንተ ላይ ያለው ነገር ያረጋፍከው መሬት ያረጋፍከው አንተ ነክ፣ እሱ አይደለችም። ያንተ ላይ ያለው ንጹህነት፣ በአንተ ላይ ያለው ነገር ያረጋፍከው ያስረገፍከው አንተ ነክ። ስለዚህ ልጅቷ ምንም ጥፋት የላትም። ብሩካ ላይ ምንም ጥፋት የለውም። አንዱ ስጥል አንዱ ያነሳል። መቼም የተጣለ ነገር ሲያነሳ ሰው አይወድም ባለፈው ብሏል እ ባለፈው ብሏል ወንድማችን አበጋዝ የተረተተት ላይ መቼም የተጣሉ ነገር ሲያነሱ አይወድም አለ። እውነቱ ነው። ኦፍኮርስ እውነቱ ነው። ስለዚህ ምን አንጨራጨርክ? ምን አሳበጠክ? አስር ጊዜ ታያለክ፣ ትመልሳለክ፣ ታያለክ፣ ትመልሳለክ፣ ቁልጭ ትላለክ፣ መናጽሉ ታርዳለክ፣ ቁጭ ብድግ፣ ስፖርት ስራ ያለ ሰው የለን

ኢያት ስ አመለካከቶ ስ ያት ለብሩክ ያለው በቃ አክብሮቷ ብሩክ ለእሱ ያለው አክብሮት እሱ ደግሞ ለብሩክ ያለው አክብሮት እስቲ እዩት፣ ትኩር ብላቸው እስት እዩት። በልቤ ስርቆት ልብ አይም አይገርምም። በልቤ ስርቆት ልብ ለምን ተሰርቃለክ? የልጆቹ ፍቅር ውስጥ ለምን ተሰርቃለክ? እስት ውጣ በእናት እስቲ በአላ ውጣ። እስቲ በእናት በአላ ውጣ። ሙስሊም ነካ በአላ እስቲ ውጣ፣ ከልጅቷ ህይወት ጥፋ። የእሷ ጠቀብ ባደርስ በጣም ታስተኛ ናይ

አይመለከተም። በአምስት ብር ገዝተ ያመጣው አበባ የራስ ጋር አርገው ለሱ አይመጥንም። እሺ ይሄ አንተ አምስት ብር ነው፣ ሁለት ብር ገዝተ የምታመጣው አበባ ለሱ አይመጥናትም። ስለዚህ እሱ እያንተ ውስደው ውስድ ጊዜ ስጠው። እንደዚህ ማለት ወዳለው ሰላማችሁን የበዛየውን ሰብስክራይብ ላይክ ሽር